ሰላም ውድ የቻናሌ ቤተሰቦች፣ ሀሁ ኢትዮ አካዳሚ ትምህርት ቤት ነው። አማረኛና ሌሎች የትምህርት አይነቶችን በኦንላይን እያስተማርን እንገኛለን። በኢሞ በዋትሳፕ በቴሌግራም እየደወላችሁ መማር ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተማሩ። በዛሬ ቪዲዮ ክፍል አንድን ይዤላችሁ መጥቻለሁ። በቀጣይ ክፍል ሁለትን ይዤላችሁ ስለሚመጣ ይህን ቪዲዮ አነባባቸውና የአማርኛ ፊደላት አነባባቸውና ቅርጻቸውን እየጻፋችሁና ከኔ ጋር ተከተላችሁ በማንበብ እንድትለማመዱ እላለሁኝ። ቀጥታ ወደ ቪዲዮ ሰዲች ሃ ሀ ሁ ሁ ሂ ሀ ሄ ህ ሆ። ደግመዋለሁ። ሀ ሁ ሂ ሀ ሄ ሆ ሆ። እንግዲህ ፊደላት እንደምንተዋቸው የመጀመሪያ ላይ ያሉ ፊደላት እነዚህ መጀመሪያ ነው የምንላቸው። ሁለተኛ ላይ ያሉ ፊደላት ከጎናቸው ቅርጽ ያላቸው ናቸው። ሶስተኛ ላይ ደግሞ ከግር ከግራቸው ቅርጽ አላቸው ማለት ነው። አራተኛ ላይ ባለ ሁለት ግር እና ባለ ሶስት ግር ከሆኑ የመጀመሪያ ግራቸው ያጠራል። ሌላ አምስተኛ ላይ ያሉ ፊደላት ሁሉም በሚባል ደረጃ ከታች ላይ በቀይ በኩል ቀለበት አላቸው ማለት ነው። ስድስተኛ ላይ ያሉ ፊደላት ወይም ሳድስት ፊደላት የሚባሉት ደግሞ የተለያየ ቅርጽ ነው ያላቸው። አነባባቸውን፣ ድምፃቸውን እና ቅርጻቸውን እየጻፋችሁ ተለማመዱ። ስድ ሌላኛው ደግሞ ሰባተኛ ላይ ያሉ ፊደላት ናቸው። ወይም የመጨረሻ ፊደላት የምንላቸው ባለ ሁለት ግር እና ባለ ሶስት ግር ከሆኑ እንደምታዩቸው የመጨረሻ ግሯቸው ያጥራል ማለት ነው። ከአራተኛ ላይ ያሉ ፊደላት የመጀመሪያ እግራቸው ነበር የሚያጥረው። ሰባተኛ ላይ ያለው ፊደላት ደግሞ የመጨረሻ ግራቸው ያጥራል ማለት ነው። ይህም የሆነው ባለ ሁለት እና ባለ ሶስት ግር ፊደላት ከሆኑ ነው ማለት ነው። ሌላ ቅርጽ አልባ እና ባለ አንድ ግር ከሆኑ የተለያየ ቅርጽ ነው የሚኖራቸው ማለት ነው። እሱን ወደ ታች የምናይ ይሆናል። እቺ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ ደግሞ አለው ለ ሉ ሊ ላ ሌ ል ሎ ይችና ይቺ እንግዲህ የመጀመሪያ እና ሦስተኛ ላይ ያለችዋ በአጠራር ተመሳሳይ ነው የሚሆኑት፣ ግን የፊደል ቅርጻቸው ይለያያል። ሀ ሁ ሂ ሃ ሄ ህ ሆ ሀ ሁ

ቤ ብ ቦ ቦ። እንግዲህ ቅድም እንዳልኋችሁ ይቺ ቅርጽ አልባ በመባል የምትታወቅ ፊደል ናት። እነዚህ ደግሞ ይቺ ይቺና እንዲሁም ይቺ ማለት ሰ፣ ሸና በ እነዚህ ባለ ሁለት ግር በመባል የሚታወቁ ናቸው። ባለ አንድ ግር የምንላቸው ደግሞ በአንድ ግራቸው ቆሙ ሲሆኑ ይቺ ቀ ትባላለች ማለት ነው። እንግዲህ ልዩነታቸው አራተኛ ላይና የመጨረሻ ፊደላት ላይ ለማስታወስ ይሆናል ብለን ነው እንደዚህ ባለ አንድ እግር ባለ ሁለት እግር ብለን መንከፍላቸው ማለት ነው። አራተኛ ላይ ባለ ሁለት እግር ያሉትን ፊደላት ስታዩቸው የመጀመሪያ እግራቸው አጣራ ነው። እችን ደግሞ ባለ አንድ እግር የምትባለዋን ፊደል ስታዩት ወደ ግራ የተጣመመች ናት ማለት ነው። አምስተኛ ላይ ግን ያለውን ነገር ስታዩቸው፣ በቀይ በኩል መጨረሻ ላይ ሁሉም ቀለበት አላቸው። ስድስተኛ ላይ ቅድም እንዳልኋችሁ ድምፃቸውን እየጻፋችሁ እያነበባችሁ መለማመድን ያለባችሁ። ትኩረት ሰጣችሁ የተለያየ ቅርጽ ነው ሊኖራቸው የሚችለው። ሰባተኛ ላይ ደግሞ እንግዲህ የምታዩቸው ባለ ሁለት እግር ከሆኑ የመጨረሻ እግራቸው ያጥራል ማለት ነው። አራተኛ ላይ የመጀመሪያ እግራቸው ነበር የሚያጥረው፣ መጨረሻ ላይ ደግሞ የመጨረሻ እግራቸው ያጥራል ማለት ነው። እንግዲህ ባለ አንድ እግር ከሆኑ ደግሞ በብዛት አናታቸው ላይ ቀለበት አላቸው ማለት ነው። በዚህ ነው የሚለያዩት እያንዳንዳቸው። እየጻፋችሁ እያነበባችሁ ድምፃቸውን መለማመድ ትችላላችሁ። ይቺ ቨ ቡ ቪ ቫ ቬ ቭ ቮ ቨ ቡ ቬ

ዮ ነ ኑ ኒ ና ኔ ን ኖ ኖ ነ ኑ ኒ ና ኔ ን ኖ ኖ። እንግዲህ ቅድም ያልኋችሁን ካስታወሳችሁ ባለ ሁለት ግር እና ባለ አንድ እግር ልዩነታቸውን ነግሬያችሁ ነበር። በድጋሜ ላስታወሳችሁ እንደች በሁለት ግር ያቆመች ከሆነች ባለ ሁለት ግር እንደነዚህ በአንድ ግራቸው ቆሙ ከሆነ ባለአንድ ግር ይባላሉ። ልዩነታቸው ሁለተኛ ላይ ሁሉም ከጎን ከጎናቸው ቅርጽ የኖራቸዋን ወይም ቅጥል ነው ያላቸው። ሶስተኛ ላይ ደግሞ ሁሉም ከግር ከግራቸው ላይ ግረ ሸፋፋ ናቸው። ወደ ተነው የሚንሻፈፉ ወደ ቀይ ወደ ቀይ ማለት ነው። አራተኛ ላይ ደግሞ እንደምታያቸው ባለአንድ ግር ከሆኑ ወደ ግራ ወደ ግራ ግራቸው የተጣመመ ነው ማለት ነው። እነዚህን ተረውን ስታያቸው ወደ ግራ የተጣመሙ ናቸው። ይችም ባለ አንድ ግር ነው የምትባለው፣ ግን የተለየች ቅርጽ ነው ያላት። አምስተኛ ላይ ባለ ሁለት ግርም ሆነ ባለ አንድ ግር ፊደላትም ሆኑ ተመሳሳይ የሆነ ቀለበት አላቸው ማለት ነው። በህት በኩል ከቀይ በኩል ታች ዳር ማለት ነው። ስድስተኛ ላይ እንግዲህ ካስታወሳችሁ ቅድም ላይ ሁሉም የተለያየ ቅርጽ አላቸው። እየጻፋችሁ ድምፃቸውን እየተለማመዳችሁ ማንበብ ትችላላችሁ። ለሌላኛውና የመጨረሻዎች ደግሞ ሰባተኛ ላይ ያሉ ባለ ሁለት እግር ከሆኑ፣ እንግዲህ አራተኛ ላይ መጀመሪያ እግራቸው ያጥራል ብዬ ነበር። ሰባተኛ ላይ ሲሆኑ ደግሞ የመጨረሻ እግራቸው ያጥራል። ባለ አንድ እግር ከሆኑ ደግሞ በብዛት እንደምታያቸው እንግዲህ ካናታቸው ላይ ቀለበት ቀለበት ይጨመርባቸዋል ማለት ነው። ይህን ይመስላል እንግዲህ በዛሬው ክላሳችን። ክፍል ሁለትን ይዤላችሁ እስከምንመጣ እንግዲህ ሰናይ ቆይታ ይሆንላችሁ።